እዚህ ድረስ መተሽ፣ በደንብ ሳናወራ እንዴት ነው የምትሄጂው? መስፍን፣ በሩ ልቀቅልኝ። ምንድን ነው እሺው? በሩ ልቀቅልኝ አልኳል እንዴ! ሰማ፣ እኔ አደግኩት ባባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እና እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና፣ ምን እያልሽ ነው እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ። እኔ ምንም አልገባኝ። እንደት ነው የማላለቅሰው? ልጅ መልሽ እንጂ ያገኘኋት ብዬ ደስታ ይነጣል። በጣም ጨርስ። እንደዚህ መሰያት፣ እንደት ነው የማላለቅሰው? እርግጠኛ ነኝ እህቴ ምንም አትሆንም፣ በቅርቡ ትድናለች። ይሄን ሁሉ አመጣ ልንገራችሁ የኔ አለም እናንተ ናችሁ። አይደለም አንድ ሀና፣ አለምን ሁሉ ልሰዋላችሁ ይችላሉ። አንቺ ያልገባች ይሄ ነው፣ ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። እዛ ቤት የገባሽው እኮ ከሀና ጋር አሳጥ አገባ ለመግባት አይደለም እና ፊት ለፊቴ ስታማኝ ዝምን ማለት ነበረብኝ? የፈለገችውን ብትልሽ አንቺ ምን ጨነቀሽ አክስቴ ምን እያልሽ ነው ብናገር ምንድን ነው ችግሩ ይሆን ልሽርክም መጀመሪያ የምርመራ ውጤት ይለቅ? እሱን እኮ በእኔ ሰላም ሆነች ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት ምን እንዴት ለምንድን ነው የሚተሰዝኝ ለምንድን ነው ለምንድነው ወጣትነት ነው ወጣትነትን የምታስታውሽ ለምንድ ነው? ልናገርሽ ስላፊ የሚያያዝብኝ ማብቂያ የሌለው ጦርነት፣ ወይ ገለ ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል? አለ ለአባትሽ የሕክምና ጉዳይ። ወይኔ ጉዴ እትዬ ጨርቋን ጥላበደሽ በለኛ። ወይኔ አምላኬ ምን አይነት ጣጣ ውስጥ ነው የገባት? እኔ ለምን እንደፈለከኝ? ሀና፣ ጠዋት እያናገርኩሽ ስለዘጋሽኝ ቀኑ ሙሉ ደብሮኝ ነው ያልኩት። ለምን እንደ እየነገርኩሽ ለምን እንደዘጋሽኝ ስላላወቅኩ። ምን ነው ሆነሃል? ምን አሴ፣ ለሰላምታ እኮ መልስ ሰጥቼ ነበር። ሀና፣ ይኸው ነገር እየደበቅሽኝ እንደሆነ አውቄያለሁ። እኔ ምን ልደብቅ እችላለሁ? በወሻሸት አያስፈልግም፣ ታስፈልግም። ይልቅ ሳላቅ ያስቀየምኩሽ ነገር ካለ ንገሪኝ። አንተማ እንዴት ልታስቀይመኝ ትችላለህ? እ እኔ ምን አደረኩኝና? ብቻ እሱ እንታዩ። ሀኒዬ አንቺ ግን በጣም የበሰልሽ ልጅ ነሽ። ሰው ሳይነግርሽ የሰውን ጭንቅላት የምትረጂ፣ ለሁሉ ነገር መፍትሄ ያለሽ። በጣም ነው የማመሰግነው ሀና። አንቺ ወደ ቤቴ ስለመጣሽ አመሰግንሻለሁ። ደና ነሽ አይደል እኔ ደና ነኝ እንዴት ነሽ አንዬ እግዚአብሔር ይመስገን አንዬ ምን ሆነሽ ነው ትናንት የቀረሽው አይ ምንም ከቦዬ ጋ የሆነ ቦታ ሄደን ነበር። እስከ መጨረሻም እንግዲህ ሀንቾ ከአያቷ ጋር ተገናኝታለች። እንደዚህ ዝቅ ብላ እንግዲህ የአያቷንም ጉልበት ስማለች ማለት ነው። የወይዘሮ ሜላት እናት ግን ማለት ነው በጣም የለለፍ እንዳታ ናቸው። ሆነ እንደምናገር ማለት ነው ወይዘሮ ሜላት ነው እንጂ ያረጁት፣ የወይዘሮ ሜላት እናት አይደለም ያረጁት ማለት ነው። እንግዲህ ያው ሀንቾ አያቷን አግኝታ እጅግ በጣም ደስ ብሏታል። ሰላምም ባለው ሁኔታ ሁላቸውም ፈገግታቸው እጅግ በጣም ደስ ነው የሚለው። እኔ ግን ውጤቱ እራሱ ሀንቹ እያሸነፈች ይመስለኛል ማለት ነው። እና እጅግ በጣም ደስ ብሎኛል። እውነት ለመናገር ውጤቱ እንደዚህ ታውቆ እንግዲህ አንቾ አሸናፊ ሆና እንዲሁም ደግሞ ከቤተሰቦቿ ጋር ከአያቷ ጋር እንደዚህ በደስታ እያሳለፈች ትገኛለች። እንግዲህ አያቷም የደስታው ተካፋይ ለመሆን ይመስለኛል እንግዲህ ከብዙ ጊዜ በኋላ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

ያው ልጁ መገኘቷን ሲያውቅ እንግዲህ ከውጭ ሀገር ወደ ሀገሩ ተመልሶ ደስታውን ለመካፈል መቶ ነበር። እንግዲህ የወይዘሮ ሜላትም እናት ልክ እንደዚህ ልጃቸዋ ስለመጡ እጅግ በጣም ደስ ስላላት እንግዲህ ደስታቸውን ለመካፈል እሷም ከች ብላ ላለፈው ፓርት እንግዲህ እጅግ በጣም እንደውም ከወይዘሮ ሜላት የበለጠ እንግዲህ አያት ልጇን እንደምትፈልጋትና ሀሴትን እጅግ በጣም እንደምትወዳት ታዛዥና በጣም ሩሩህ ልጅ እንደነበረች ስርዓት የተሞላሽ ልጅ እንደነበረች እንግዲህ በስልክ ከወይዘሮ ሜላት ጋ ሲያወሩ እንግዲህ ሰምተን ነበር ማለት ነው። ስለዚህ ያ ሴት መመለስ አሁን ላይ እጅግ በጣም ደስ ብሏቸዋል። እና ሀንችም እንደዚህ እንዳደገችው እንዳስተዳደጓ ማለት ነው ኖላዊ እንግዲህ አባታችን በጣም ነበር እንግዲህ ያሳደጋት ማለት ነው። በስርዓት ያሳደጋት ስለዚህ እሷም ደግሞ ዝቅ ብላ ጉልበት ስማ አያቷን እንዴት ነውት በማለት እንግዲህ ሰላም ተባብለዋል። እንዲሁም ደግሞ ውጤቱ በእርግጠኝነት ወጥቶ ሊሆን ይችላል። እንግዲህ ያው ውጤቱ ራሱ ይብን ማለት ነው። ወደ እርግብ ራሱ ቢያደላ ምናልባት ተቀይሮ እንኳን ወይዘሮ ባዩች ተንኮለኛዋ ማለት ነው ውጤቱን ቀይረው ራሱ ቢሆን እንደው ቢሆን ማለት ነው። ግን ደግሞ አያትም ያው ልቧ የነገራትን ወይም ደግሞ ልቧ የፈለገው ነገር በእርግጠኝነት ከእርግብ ይልቅ ልጃቸው እንድትሆን የሚፈልጉት እንግዲህ እንዳቱ መስፍኔ አንችውን ይመርጣሉ ማለት ነው። ምክንያቱም በጣም በስርአት እንትን ያለች ነች፣ ያደገች ነች። በእርግጥም ሀሴት እንግዲህ በልጅነቷም እጅግ በጣም ጎበዝና ሰው ወዳጅ፣ ሰው አክባሪ እንዲሁም ደግሞ ታዛዥነት፣ ስነስርአት ያላት ልጅ እንደሆነች እንግዲህ ከብት ያው ባየነው ነገርም ወይዘሮ ሜላትም ሲናገሩም በተለያዩ ነገር ሰምተናል ማለት ነው። እና ይህን ሁሉ ነገር እንግዲህ ወደ እሷ እንደሚያደላና ሁሉ ነገሯን ያው ሀሴትን እንደሚመስል ነው እንግዲህ ወይዘሮ ሜላትም ከዚህ በፊት ስትናገር የነበረችው። አሁን ላይ ግን ወይዘሮ ሜላት ምን እንደቀየራትና ምን እንትን እንዳላት አናቅም። ያው ሀና ጋ ያላትን ነገር በጣም ግንባሯን አዙራለች ማለት ነው። ልክ እንደመጣች አካባቢ በጣም ብዙ ጊዜ በጣም የተደበቀች ራሱ ታያታለች። ምክንያቱም ልጄን ትመስለኛለች፣ ወጣትነቴን ታስታውሰኛለች። ግን ለምንድን ነው ተቆጥቻት ራሱ ተመልሸ ደግሞ እጅግ በጣም ይጸጽተኛል ስትል ስትናገር በብዙ ፓርቶች ላይ አይተናል። አሁን ላይ ግን ያው እርግብ ከመጣሽ በኋላ ማልቀሷንም ሁሉ ነገሯን ትቷ ልጅን አግኝቻለሁ ከ16 አመት አለቅሶ በኋላ ልጅን አግኝቻለሁ በማለት እንግዲህ ሁሉ ነገሯን ከርግብ ነው እርግብና እንግዲህ ያው እርግብና እንዲሁም ደግሞ ሀሴት በፍጹም ጸባያቸው ራሱ አይገናኙም ወይዘሮ ሜላት ግን አንድ ናቸው በማለት እንግዲህ ያው በልጅነቷና አሁን ላይ እርግብ ያለችበትን እንግዲህ የጸባይ እንትን አንድ ነው ሲሉም ሰምተናል። ግን ደግሞ እርግብ ደግሞ አሁን እኔና ይቺ ፎቷችን ምንድነው የሚመሳሰለው ብላ እንደው የሆነ ሰዓት ላይ ስታወራ ነበር ማለት ነውና እንዴት ነው ግን አምነውኝ ተቀበሉኝ? ፎቶና እኔ እንዴት ነው የምንመሳሰለው ብላ እንትን ስትል ነበር። በፍጹም በነገራችን ላይ አትመሳሰልም። ከእርግብ ጋር አይደለም ፎቶ፣ እንደውም ከሰላም ጋር አሱ ሊመሳሰል ይችላል እንጂ እርግብና ፎቶ የልጅነቷ የሀሴት ፎቶ በምንም ታምር አይገናኝም። ግን ደግሞ እንግዲህ እናት የልጅነታቸው ጥማት ስላለ እንግዲህ ተቀብለዋታል። በዚያ ላይ እንግዲህ ያሰጠችው መረጃ እጅግ በጣም የሚያሳምን ነበር፣ እርግብ ማለት ነው። ምክንያቱም የሀና ሁሉ ነገሯን ሰርቃ ስለወሰደች ስለዚህ ትክክለኛና እውነተኛ እንድትሆን አድርጓታል ማለት ነው ግን ደግሞ አሁን ላይ ያው ሀና የእሷን ፎቶ እያለ ማየቷ ነው ይሄ ሁሉ ነገር የመጣው። ያን ጊዜ ወይዘሮ ሜላ ስታለቅስ ብዙ ነገር ስትሆንና እንዲሁም ፎቶዛ ስታለቅስ እርግብ ከመግባቷ በፊት ያን ሰዓት እንግዲህ የማየቱ እድል ቢኖራት እጅግ በጣም ደስ ይል ነበር። ስለ ሁኔታውም ማውራትም መናገርም ትችል ነበር። ግን ደግሞ እርግብ ከመጣች በኋላ ነው ሁሉ ነገሩ የተቀየረው ማለት ነው። ም ተንኮለኛዋ ባዩሽ እንግዲህ ያው የውጤቱን ነገር ብትቀይረውም ልባቸው ግን ሀናን እንደሚል እንግዲህ በብዙ ነገሮች አይተነዋን ማለት ነው። ወይዘሮ ሜላትም እንዲሁም ደግሞ አቶ መስፍኔም እጅግ በጣም እንግዲህ ያው ሀሴት የሚለው እንግዲህ ሀና ትሆናለች የሚል ሀሳብ ነው ያሉት እና አያትም እንግዲህ ያው በእርግጠኝነት ከእርግብና እንዲሁም ደግሞ ከሀና በእርግጠኝነት አያቷ የምትመርጣት ሀና ነው ብዬ አስባለውኝ። እንግዲህ እጅግ በጣም የሚያጓጓ ፓርት ላይ ነው እንግዲህ ዛሬ አስር ሰዓት እንለቃለን ብለዋል ማለት ነው። ሁላችንም በጉጉት እንጠብቃለን። ሲቀጥል እንግዲህ ሀንቼ እጅግ በጣም ብዙ ነገሮች ላይ አሁን ላይ እያስጨነቃት ይገኛል። እጅግ በቃ ምርመራው ራሱ ባይደረግ ደስተኛ ነች። በብዙ ነገሮች ፈርታለች ማለት ነው። ምክንያቱም ከወነ ወይዘሮ ሜላት ቤት መውጣት አትፈልግም። አንደኛ የማትወጣበት ነገር ግን ያው ስለ እነሱ ልጅ ነኝ በማለትም ሳይሆን በስረው በኩል ነው ማለት ነው። እና ከእነሱ ቤት ሆና የሚከፈላት ደሞዝ ሌላ ቤት ብትሰረው ላታገኘው ትችላለች። ከዚህ አንጻር ነው እንዴት ሰርቼ አባቴ ላሳክም እችላለሁ፣ እንዴት አደርጋለሁ የሚለው ነገር ነው እጅግ በጣም የያዛት ማለት ነው። አባቷ እስከሚድንላት እና ወደ ደሴ እስከምትመለስ ድረስ ወደ ደሴ ከተመለሰች በኋላ ያው በሙያዋ ትሰራለች። ግን ደግሞ አሁን ላይ እንደዚህ የሚከፍላት እስከሌለ ድረስ ከቤት ውስጥ የመቆየት ፍላጎት አላት ማለት ነው። ውጤቱ ሆነም አልሆነም ችግር የለውም፣ ግን ደግሞ አንቺን እንደዚህ የሚያስጨንሽ ከሆነ ግን ምርመራውን ራሱ መቅረት ይችላል በማለት እንግዲህ ወይዘሮ ሜላትን ነግራት ነበር። በፍጹም አይሆንም፣ ስንዴውን ከእንግርዳዱ መለየት ግድ ይለናል። ውጤቱ መታየት አለበት። ስለዚህ ምርመራው የግድ ነው። እኔም አርፋለውኝ በዛሬ ደግሞ የልጆችን ፍላጎትን ማሟላት እፈልጋል ያለው በማለት እንግዲህ ወይዘሮ ሜላ ስትናገር ነበረ። ሚላት እንግዲህ ያው አሁን ላይ ይሄን ነገር ማለት ምርመራው ራሱ በፊት እንዲደረግ ያልፈለገችው ነገር እርግብ ትጠፋብኛለች፣ ትሄድብኛለች ከስንት ዓመት በኋላ ያገኘዋት ልጅ አሁን ላጣት እችላለሁ የሚል ፍራቻ ስላላት ነው ማለት ነው። በአሁኑ ፓርት ግን እርግጠኛ ነኝ እርግብ ራሱ የምጠፋ ይመስለኛል። ምክንያቱም ውጤቱ ምናልባት ወደ ሀኖቹ አዘን ብሎ እንዲሁም ደግሞ አያቷ ከእርግብ የበለጠ እንግዲህ ሀናን ተቀብላትም ከሆነ በተለያዩ ነገሮች በእርግጠኝነት እሷ የምትጠፋ ይመስለኛል። ግን ከጠፋች ደግሞ በእርግጥ ይፈልጓታል። ግን ደግሞ ለራሷ ጥቅም ስትልም ላጠፋም ትችላለች ነገሮችም ማለት ነው። ለነገሩ እዚያ ቤት ወይ እነሱን ገለን ነው ወይንም ደግሞ እኛን ገለውን ነው መውጣት ያለብን። በፍጹም የገባንበትን ስራ ማከናወን ግድ ይለናል በማለት እንግዲህ ወይዘሮ ባዩሽም ስትናገር ነበረ ማለት ነው። ለእርግብ ስታስጠነቅቃት ነበረ። ወይዘሮ ባዮሽ ግን እንግዲህ የወይዘሮ ሜላት የድሮ ጓደኛ ሆና ይሄን ድርጊት በመፈጸሟ በመፈጸሟ ማለት ነው እጅግ በጣም ነው የሚያሳዝነው። የምር የትኛውን ጓደኛ የትኛውን ሰው ማመን እንደሚቻል እኮ እጅግ በጣም ነው። በቃ ከስራችሁ ከብብታችሁ ስር ሆኖ እንኳን የሰው ልጅ ማመን በጣም ከባድ ነው ማለት ነው። ስለዚህ ገና ጓደኛዬ በንብረት በተለያዩ ነገሮች በለጠችኝ ብላ እንግዲህ የእሷ ንብረት እንዲወድም ወይንም ደግሞ እሷ ባዶዋን እንድትቀር አድርጋ የሰው ልጅ ልጅሽ ነች በማለት እንግዲህ ሀያስት መረጃ አምታ በመስጠት ሰርቃ የልጅቷን አምታ በመስጠት እንግዲህ የወይዘሮ ሜላትን ብር እያነሳች በየጊዜው እንግዲህ ማጥፋት ነበር እየፈለገችው። ይሄ ነገር ይሳካላታል፣ እንግዲህ ይሳካላታል። በነገራችን ላይ አሁን ላይ በፍጹም ሊነቁ አይችሉም ማለት ነው ምክንያቱም ድራማው በጣም ስለሚረዝም እና ያው የወይዘሮ ሚላት ልጅ አሁንም የምትቀጥለው ሆና የምትቀጥለው እርግብ ነች። በዚያ ላይ ደግሞ ወይዘሮ ሚላት ምንም አሰማም አሁን ላይ ማለት ነው፣ ሁሉ ነገሯን ከእርግብ ጋር ነው ያለው። ሀና የሚባለው ነገር አሁን ላይ ማለት ነው እሷ ይሁን የምታጭበረብር ስለገንዘብ የመጣሽ ምናምን ነገር ነው የምታስበው። ትንሽ እንኳን ምንም ልታስታወስ አልቻለችም። በፊት እንኳን ሲሰማት የነበረውን ስሜት እንኳን ዘወር ብላ ለማስታወስ አልቻለችም። እንግዲህ እንደ እናት እንደውም በጣም እንደ እናት በቃ ትቀበለኛለች ብላ ጓጉታ ራሱ ከውስጧ የምጠብቀው ሀና ራሱ በጣም እየተቆጣቻት ነው ማለት ነው። ከእሷ ይልቅ እንግዲህ መስፍኔ ልጅ እያለ እቅፍ ሲያደርጋት በቃ የአባትነቱ እንትኑ እንትን ስላላት ማለት ነው እጅግ በጣም ደስ ብሏታል ማለት ነው። እንዲሁም ሰላምይን እርግብም ስጠይቃት ነበር። ግን ሀናን በምን የተነሳ ነው እንደዚህ አርጋችሁ እሷን የምትወዷት በማለት እንግዲህ ጠይቃት ነበረ። ያላደረገችልንም ብጠይቅ አይሻልሽም ወይ በማለት እንግዲህ በጣም ብዙ ነገር አድርጋለች ለዚህ ቤት። እውነት ነው አድርጋለች። ሁላችንም ያየነው ነገር ነው ማለት ነው። እንግዲህ አንደኛ ለ ለሰላምዬ ደም ሰጥታታለች። ሁለተኛ ደግሞ በጣም ምናሴ ራሱ አሁን ላይ በጤንነቱ በጣም ደስተኛ ሆኖ እንግዲህ ሀና ስለምትንከባከበው ነው በሙሉ እንትኗ ማለት ነው። ደስ በሚል ስሜት ስለምትንከባከበው እሱም እጅግ በጣም ደስተኛ ነው፣ ባለው ነገር፣ በህይወቱ ሁሉ ደስተኛ ነው። በፊት እንደዚህ ጭምድ ነው፣ ብዙም እንትን የለውም ማለት ነው። ሲቀጥል ደግሞ እናትና ልጅ እንኳን አያወሩም። ከስንት አመት በኋላ ነው ራሱ ማውራትና መግባባት፣ አብረው መቀመጥና አብረው መብላት የቻሉት ከጊዜ በኋላ ነው። እንዲሁም ምናሴ እንዲሁም ሰላም ከእናታቸው ጋር ተጣልተው እንኳን ምንም ብትሆን ምንም ብትበድላችሁም እናት እኮ እናት ነች፣ ስለዚህ እንደዚህ ማድረግ የለባችሁም በማለት እንግዲህ ቤተሰብን ራሱ ያስታረቀች ልጅ ነችና ይሄ ሁሉ ነገሯ አይረሳም፣ በብዙ ነገሮች ማለት ነው። እና ይህን የዲ ኤን ኤ ምርመራ ውጤቱ የእነሱ እህት አይደለሽም ቢሏት እንኳን እንደው እውነትነቷን ቢበሉት እንኳን ማለት ነው ከጎኗ የሚሆኑ በጣም ብዙዎች አሉ ብዬ ተስፋ አደርጋለሁ። አቶ መስፍኔ መመለስ አይፈልግም። ስለዚህ ስለ ሀና በእርግጠኝነት በደንብ ያጣራል፣ እውነታን ያውቃል። የወይዘሮ ባዩሽ ተንኮል እንግዲህ ይጋለጣል ብዬ አስባለው ማለት ነው። በመጨረሻም እንግዲህ ወይዘሮ ሚላት በጣም ነው የሚሰማት ማለት ነው። ምክንያቱም በብዙ ነገሮች ስህተቶች አሉባት ማለት ነው። ወይዘሮ ሚላት እራሱ ዞር ብላ ማሰብ መቻል ነበረባት እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል